ያስጥልን። የአሻም ተከታታዮች የዛሬ እለተ አርብ ህዳር 5 ቀን 2018 ዓም የአሻም ሰባት ዜናዎች ተጀምረዋል። እኔናት ናይል በላይነህ የዕለቱ ተረኛ አሳላፊ ነኝ። በቅድሚያ ምረሰብ ጉዳዮችን እንጠቁማችሁ። የብሔር ብሔረሰቦችና ህዝቦች ቀንን ለማክበር እየተደረገ ያለው ዝግጅት በጥሩ ደረጃ ላይ ለሚገኝ አፈጉባኤ ያገኘው ተሻገር ተናገሩ። በማዕድን ዘርፉ የተጀመሩ ስራዎች ዘላቂ ልማትን ለማረጋገጥ ከፍተኛ አስተዋጽኦ እንዳላቸው በተግባር እየታየ ነው ሲሉ ሀብታሙ ተገኘ አስታወቁ። በሰው ኃይል ልማትና ክህሎት ማበልጸግ ዙሪያ ከኢትዮጵያ ጋር ያላቸውን ትብብር አጠናክረው እንደሚቀጥሉ የልማት አጋሮች ገለጹ። ከውጭ የቻይና ወታደራዊና የኒውክሌር ጦር መሳሪያ ግንባታ መጨመር ስጋት ፈጥሯል ሲሉ የቡድን ሰባት አባል ሀገራት አስታወቁ። የብሔሮች ብሔረሰቦችና ህዝቦች ቀንን ለማክበር እየተደረገ ያለው ዝግጅት በጥሩ ደረጃ ላይ እንደሚገኝ አፈጉባኤ አገኘው ተሻገር ተናገሩ። ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ለማክበር የሚደረገው ዝግጅት በሁለንተና መልኩ በጥሩ ደረጃ ላይ እንደሚገኝ የፌዴሬሽን ምክር ቤት አፈጉባኤ አገኘው ተሻገር ገልጸዋል። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መገንባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በፌዴሬሽን ምክር ቤት አስተባባሪነት በማዕከል ኢትዮጵያ ክልል ኦሳና ከተማ ይከበራል። ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን የኢትዮጵያን ወደ ብሔራዊ አንድነት በሚያጠናክሩ ተግባራት እንደሚከበርም አሻም ከምክር ቤቱ ያገኘችው መረጃ ያመለክታል። በማዕከል የኢትዮጵያ ክልል በወሳና ከተማ በሀገር አቀፍ ደረጃ ህዳር 29 ቀን ለሚከበረው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን የመሰረተ ልማት ስራዎች አፈጻጸም ያለበት ሂደት ተጎብኝቷል። የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር የማዕከል የኢትዮጵያ ክልል ርዕሰ መስተዳደር እንዳሻው ጣሰውን ጨምሮ የክልሉና የፌዴራል ከፍተኛ የስራ ኃላፊዎች ተገኝተዋል። በጉብኝቱ በዓሉን ለማክበር የሚመጡ እንግዶችን ለመቀበል በኦሳና ከተማ እየተደረገ ያለው ዝግጅት ሀያኛው የኢትዮጵያ ብሔሮች ብሔረሰቦች በዓል የሚከበርበት የአቢዮ ኤርሳሞ መታሰቢያ ስታዲየም የግንባታ ያለበት ደረጃ፣ የክልሉ ርዕሰ መስተዳደር ጽህፈት ቤት ግንባታና ሌሎች የልማት ስራዎች ተመልክተዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በዚህ ወቅት የማዕከል ኢትዮጵያ ክልል ሀያኛው የብሔሮች ብሔረሰቦችና ህዝቦች ቀን ለማስተናገድ እያደረገ ያለው ዝግጅት በጥሩ ደረጃ ላይ እንደሚገኝ አንስተዋል። በዓሉን ኢትዮጵያን በሚመጥን መልኩ ለማክበር በቀሩት ጥቂት ቀናት ስራዎችን ለማጠናቀቅ የሚደረገው ርብርብ ተጠናክሮ መቀጠል እንዳለበትም አመላክተዋል። የማዕከላዊ ክልል ርዕሰ መስተዳደር እንዳሻውጣሰው ሰው በኩላቸው በዓሉን በኦሳና ከተማ በደመቀ ሁኔታ ለማክበር በቂ ዝግጅት መደረጉን ገልጸዋል። ቀኑን የኢትዮጵያን ወንድማማችነትና እህትማማችነትን በሚያጠናክር መልኩ እንደሚከበር ጠቁመው፣ ቀኑ ለማክበር የሚመጡ እንግዶችን በፍቅር ተቀብሎ ለማስተናገድ ዝግጅት መደረጉን ተናግረዋል። በማዕድን ዘርፉ የተጀመሩ ስራዎች ዘላቂ ልማትን ለማረጋገጥ ከፍተኛ አስተዋጽኦ እንዳላቸው በተግባር እየታየ ነው ሲሉ ሀብታሙ ተገኝ አስታወቁ። ኢትዮጵያ በማዕድን ዘርፉ የጀመረቻቸው ስራዎች ዘላቂ ልማት ለማረጋገጥ ከፍተኛ አስተዋጽኦ እንዳላቸው በተግባር እየታየ መሆኑን የማዕድን ሚኒስትር ሀብታሙ ተገኝ ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አራተኛውን ዓለም አቀፉን የማዕድንና ቴክኖሎጂ ኤክስፖ ወይም ኢንቴክስ ኢትዮጵያ 225 በአዲስ ዓለም አቀፍ ኮንቬክሽን ማዕከል ከፍቷል። የማዕድን ሚኒስትር ሀብታሙ ተገኝ በዚህ ወቅት ከቅርብ ዓመታት ወዲህ በማዕድን ዘርፉ እየተመዘገበ ያለው ውጤት ዘርፉ የአገሪቷ የጀርባ አጥንት እየሆነ መምጣቱን ያሳያል ብለዋል። መንግስት ለዘርፉ በሰጠው ትልቅ ትኩረት ባለፉት ዓመታት ከፍተኛ ውጭ ምንዛሬ የተገኘ መሆኑን ተናግረዋል። የተሰጠውን ትኩረት ተከትሎ በርካታ ባለሀብቶች በኢትዮጵያ በማዕድን ዘርፉ ኢንቨስት ለማድረግ ከፍተኛ ፍላጎት እያሳዩ መሆናቸውንም አንስተዋል። ሀገሪቷ ዘላቂ ልማት ለማረጋገጥ በምታደርገው ጥረት የማዕድን ዘርፉን አስተዋጽኦ ይበልጥ ለማሳደግ በትኩረት የተሰራ መሆኑንም ገልጸዋል። በኢትዮጵያ ያለውን እምቅ የተፈጥሮ ሀብቶችን በአግባቡ ለመጠቀም መንግስት በትኩረት መስራት ከጀመረ ወዲህ ጥሩ ውጤት መመዝገቡንም ተናግረዋል። ባለሀብቱም በዘርፉ ኢንቨስት እንዲያደርግም የተለያዩ ማበረታቻዎች እየተደረጉ መሆኑን ጠቅሰዋል። ኢትዮጵያ በከፍተኛ የውጭ ምንዛሬ የምታስገባውን የተፈጥሮ ጋዝ በዚህ ዓመት መጀመሪያ ላይ ማምረት መጀመሯንም አውስቷል። በኮንስትራክሽን ኢንዱስትሪውም በተሰራው ስራ ለውጥ እየታየ መሆኑን አንስተዋል። የማዕድን ዘርፉን በአግባቡ መጠቀም የሀገሪቱን ብልጽግና እንዲረጋገጥ የተጀመሩ ስራዎች ተጠናክሮ እንደሚቀጥሉም ሚኒስትሩ አረጋግጠዋል። ኤክስፖ የተለያዩ ባለድርሻ አካላት በአንድ ላይ የሚያገናኝ በመሆኑ ለኢትዮጵያ ማዕድን ዘርፍ መነቃቃት ከፍተኛ አስተዋጽኦ እንደሚኖሩም ገልጸዋል። አራተኛው ዓለም አቀፍ የማዕድንና ቴክኖሎጂ ኤክስፖ ከህዳር 4 እስከ ህዳር 7 ቀን 2018 ዓ ም ለተከታታይ ቀናት በአዲስ ዓለም አቀፍ ኮንቬክሽን ይካሄዳል ተብሏል። በሰው ኃይል ልማት ክህሎት ማበልጸግ ዙሪያ ከኢትዮጵያ ጋር ያላቸውን ትብብር አጠናክረው እንደሚቀጥሉ የልማት አጋሮች ገለጹ። የስራና ክህሎት ሚኒስቴር በበኩሉ ለቴክኒክና ሙያ ስልጠና ምቹ ስነ ምህዳር በመፍጠር ዘርፉ ለሀገር ብልጽግና የሚያበረክቱን አስተዋጽኦ ለማጠናከር ከባለድርሻ አካላት ጋር ያለውን ትብብር እንደሚያጠናክር አስታውቋል። ወጣቶች የተሻለ እውቀትና ክህሎት ታጥቀው የስራ ገበያውን እንዲቀላቀሉበት አቅም የሚያሳድግ አዲስ የቴክኒክና ሙያ ስልጠና ስትራቴጂ ይፋ ሆኗል። ስትራቴጂው ከ2000 ዓመተ ምህረት ነባር ስትራቴጂና በ2015 ዓመተ ምህረት ስራ ላይ ከዋለው የትምህርት ስልጠና ፖሊሲ መልካም ተሞክሮች እንዲያካትቱበት ተገልጿል። አዲሱ የቴክኒክና ሙያ ስልጠና ስትራቴጂ የክህሎት ተደራሽነትን በማስፋት ወጣቶች የተሻለ የስራ እድል የሚያገኙበትን ምቹ ምህዳር ለመፍጠር ያለመ ነው ተብሏል። የስራና ክህሎት ሚኒስትር ሙፈሪሃት ካሚል በዚህ ወቅት እንደገለጹት አዲሱ የቴክኒክና ሙያ ስልጠና ስትራቴጂ ፍትሐዊነትና ተደራሽነትን በማስፋት የስልጠና ጥራትን ለማስጠበቅ ወሳኝ ሚና አለው ብለዋል። የወጣቶችን የስራ ፈጠራ፣ የስራ ገበያ፣ የዲጂታል እውቀትና ክህሎትን በማጉልበት ሁሉንም አጣጥሞ መስራት በሚያችል መልኩ የተዘጋጀ ስትራቴጂ መሆኑንም ገልጸዋል። በስትራቴጂው ትግበራ ሰልጣኞችን ተጠቃሚነት ለማረጋገጥ የመንግስትና የግሉ ዘርፍ ባለድርሻ አካላትን ትብብር ማጠናከር ያስፈልጋለን ብለዋል። በቴክኒክና ሙያ ትምህርትና ስልጠና ተቋማት የኢትዮጵያን የእድገት ጉዞ የሚያሳልጥ በእውቀትና ክህሎት የዳበረ የሰው ኃይል የማፍራት ስራ ተጠናክሮ ይቀጥላለን ብለዋል። በኢትዮጵያ የአውሮፓ ህብረት የሰው ሀብት ልማት ፕሮግራም ኦፊሰር ኢቫ ጁሊየት ህብረቱ በኢትዮጵያ ቅድሚያ ተሰጥቶት ከሚከናወናቸው ተግባራት አንዱ የክህሎት ልማት መሆኑን ተናግረዋል። የክህሎት ልማት ለስራ እድል ፈጠራ፣ ለኢንተርፕራይዝ ልማትና ለኢኖቬሽን ወሳኝ ሚና እንዳለው ጠቅሰው አዲሱ ስትራቴጂ የግሉ ዘርፍና አጋር አካላት በትብብር እንዲሰሩ የሚያስችል መሆኑን ገልጿል። ኢትዮጵያ የሰው ሀብት ልማትን ክህሎትና እውቀትን ለማሳደግ ለምታከናውነው ጥረት ህብረቱ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጧል። በኢትዮጵያ የጀርመን ኤምባሲ የልማት ትብብር አማካሪ አንጅ ፓልስ በበኩላቸው ኢትዮጵያ ለልማት ወሳኝ የሆነው የሰው ሀብት ልማት አላት ብለዋል። የቴክኒክና ሙያ ስልጠና ለሀገራዊ አንድነት፣ ምርታማነትን ለማሻሻል፣ አካታችነትን ለማረጋገጥ ወሳኝ ሚና እንዳለውም ተናግረዋል። ጀርመን በታዳሽ ኃይል፣ በግብርና የአየር ንብረት፣ በቴክኒክና ሙያ ስልጠናና ሌሎች ዘርፎች ከኢትዮጵያ ጋር ያላትን ትብብር እየሰራች መሆኑን በመጥቀስ ያለንን የልማት አጋርነት አጠናክረን እንቀጥላለን ብለዋል። ኢትዮጵያ ስደተኞችን በመቀበል የምታስተዳድርበት ስርዓት በአርያነት የሚታይ ነው ተባለ። ኢትዮጵያ ስደተኞችን በመቀበል የምታስተዳደርበት ስርዓት በሀገሪቷ አባል ሀገራት በአርያነት የሚታይ መሆኑን የፍትህ ሚኒስትር ዴታ በላይሁን ይርጋ ተናግረዋል። አህጉራዊ የሰብአዊ ጉዳዮችን በአፍሪካዊ መፍትሄ ምላሽ የመስጠት አቅም መገንባት እንደሚያስፈልግ በአፍሪካ ህብረት የጤና የሰብአዊ ጉዳዮችና የማህበራዊ ልማት ኮሚሽን ገልጿል። የአፍሪካ ህብረት የስደት ስደተኞችና የሀገር ውስጥ ተፈናቃዮች አምስተኛው የሚኒስትሮች መደበኛ ስብሰባ መካሄድ ጀምሯል። በአምስተኛው የአፍሪካ ህብረት የሚኒስትሮች መደበኛ ስብሰባም የሀገሪቷን የሰብአዊ ድጋፍ ምላሽ አሰጣጥ ስርዓቶች ከውጭ ጥገኝነት በማላቀቅ በራስ አቅም መምራት እንደሚያስፈልግ ተመላክቷል። የአህጉሪቷን አባል ሀገራትም ከተበታተነ የሰብአዊ ድጋፍ ምላሽ አሰጣጥ አቅምን የሚያጎለብት ጠንካራ አፍሪካዊ መዋቅር መፍጠር እንደሚገባም ተገልጿል። የፍትህ ሚኒስትር ዴኤታ በላይሁን ይርጋ በዚህ ወቅት እንደገለጹት ኢትዮጵያ ስደተኞችን በመቀበል የምታስተዳድርበት ስርዓት በአህጉሪቷ አባል ሀገራት ጭምር በአርአያነት የሚታ እያሳይ ነው። ኢትዮጵያ ስደተኞችን በምታስተዳድርበት ስኬታማ ስርዓትም የአፍሪካ ህብረት የስደት ስደተኞችና የሀገር ውስጥ ተፈናቃዮች አህጉራዊ ኮሚቴ ምክትል ሰብሳቢነት እንድትመረጥ እንዳስቻላት ገልጿል። የአፍሪካ ህብረት የስደት ስደተኞችና የሀገር ውስጥ ተፈናቃዮች አምስተኛው ሚኒስትሮች መደበኛ ስብሰባም የአህጉሪቷን አባል ሀገራት ትብብር ለማጠናከር ወሳኝ ሚና እንዳለው ገልጿል። የአፍሪካ ህብረት የጤና የሰብአዊ ጉዳዮችና የማህበራዊ ልማት ኮሚሽን አምባሳደር አምቱም ማህማሃ በበኩላቸው የአህጉሪቷን የስደት አስተዳደር የሚያዘምን ስርዓት መዘርጋት ያስፈልጋል ብለዋል። የአፍሪካን የስደት ተጽዕኖ መቋቋም አህጉራዊ አቅም በመገንባት ተጽዕኖን ወደ ልማት እድል መለወጥ እንደሚያስፈልግ ማጽንኦት ሰጥተዋል። የሰብዓዊ ምላሽ አህጉራዊ ስርዓት ከውጭ ጥገኝነት የሚያላቀቅበትን ምህዳር በመፍጠር የአፍሪካን ችግሮች አፍሪካዊ መፍትሄ መስጠት አጀንዳ 2063 ዓላማን ማሳካት እንደሚገባም አስገንዝበዋል። የአፍሪካ አህጉራዊ ነጻ ንግድ ቀጠናና የአህጉሪቷ ዜጎች ነጻ እንቅስቃሴ በአጀንዳ 2063 ላይ በቁልፍ አጀንዳነት ተቀመጠ የተቀመጠ መሰረታዊ ጉዳይ እንደሆነም አንስተዋል። የዛምቢያ የውስጥ ጉዳዮች ሚኒስትር ዴክሰን ማቴምቦ የአፍሪካ ችግሮችን አፍሪካዊ መፍትሄ ለመስጠት የተቀመጠውን አጀንዳ 2063 ስኬት ትብብርን ማጠናከር አስፈልጋል ብለዋል። የአህጉሪቷን የስደት ተጽዕኖ ምላሽ የመስጠት አቅም ለመገንባትም የአፍሪካ የተቀናጀ ሰብአዊ ድርጅት ለማቋቋም እየተሰራ እንደሚገኝ ተገልጿል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ተሻገር የቻይና ወታደራዊና የኒውክሌር ጦር መሳሪያ ግንባታ መጨመር ስጋት ፈጥሯል ሲሉ የቡድን ሰባት አባል ሀገራት አስታወቁ። የቡድን ሰባት ሀገራት የውጭ ጉዳይ ሚኒስትሮች በቻይና ወታደራዊ ግንባታና በኒውክሌር ጦር መሳሪያ ፈጣን እድገት ላይ ስጋት እንዳላቸው ገልጸዋል። ከካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ ብሪታንያ ዩናይትድ ስቴትስና ከአውሮፓ ህብረት የተውጣጡ ከፍተኛ ዲፕሎማቶች ቤጂንግ በግልጽነት ለመረጋጋት ያላትን ቁርጠኝነት እንድታሳይ በካናዳ ኦኒታሪያ ከተካሄደው ስብሰባ በኋላ ባወጡት የጋራ መግለጫ አስታውቋል። በህግ የበላይነት ላይ የተመሰረተ ነፃና ክፍት ኢንዶ ፓሲፊክ አስፈላጊነትን በድጋሚ እንዲኖር በመግለጫው የውጭ ጉዳይ ሚኒስትሮች ጠይቋል። በተለይ የምስራቅ ቻይና ባህርና የደቡብ ቻይና ባህርን ጨምሮ በኃይል ወይም በማስገደድ ያለውን ሁኔታ ለመቀየር የሚደረገውን ማንኛውም የአንድ ወገን ሙከራ አጥብቀን እንቃወማለን ብለዋል። ቡድኑ በታይዋን ባህር ዳርቻ ሰላምና መረጋጋትን የማስጠበቅን አስፈላጊነትን በመግለጽ አሁን ያለውን ሁኔታ ለመለወጥ የሚያደርገውን ማንኛውም የአንድ ወገን ሙከራዎች በተለይም የኃይል ወይም የማስገደድ ድርጊትን በመቃወም የባህር ተሻጋሪ ጉዳዮችን ገንቢ ውይይት በማድረግ በሰላም እንዲፈታ ጠይቋል። በመቀጠልም ታይዋን በተገቢው ዓለም አቀፍ ድርጅቶች ውስጥ ላላት ትርጉም ያለው ተሳትፎ እንደሚደግፉ ገልጿል። የውጭ ጉዳይ ሚኒስትሮቹ የሰሜን ኮሪያን የኒኩሌርና የባሊስቲክ ሚሳኤል ፕሮግራሞችን አጥብቀው አውግዟል። እናም ሙሉ በሙሉ ከኒክሌር ነጻ ጋር ያላቸውን ቁርጠኝነት አጋርተዋል። ቡድን ሰባት በተጨማሪም በፒዮንግያንግ የክሪፕቶ ዝርጋታ ስርቆት ላይ ከባድ ስጋት እንዳለው በማንሳት የጠለፈውን ጉዳይ አፋጣኝ መፍትሄ እንዲያገኝ አሳስቧል። ትራምፕ በአሜሪካ ታሪክ ረጅሙን የመንግስት አገልግሎት መዘጋትን ለማስቆም የውጭ ረቂቅ አዋጅ ፈረሙ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ የተወካዮች ምክር ቤት አዋጁን ካጸደቀ ከሁለት ሰዓታት ባነሰ ጊዜ ውስጥ ከፌዴራል መንግስት ውጪ ረቂቅ አዋጅም ፈርመዋል። በዩናይትድ ስቴትስ ታሪክ ረጅሙን የመንግስት አገልግሎት መዘጋትን ያስቆመ ሲሆን የአገልግሎት መዘጋቱ እርዳታ በሚያስፈልጋቸው ሰራተኞችና ቤተሰቦች ላይ እንዲሁም በአየር መጓጓዣ ላይ ከፍተኛ ተጽዕኖ አሳድሯል። በእኔ ፊርማ የፌዴራል መንግስት አሁን መደበኛ ስራውን ይጀምራል ሲሉ ትራምፕ ተናግረው የኑሮ ውድነቱን ለመቀነስ እንደሚሰሩ ቃል ገብተዋል። እስከ ጃንዋሪ 30 ድረስ የፌዴራል ፈንድ የሚያራዝመው አዲስ የውጭ ሂሳብ የሪፐብሊካን አብላጫ ባለው ምክር ቤት ውስጥ 222 ድምፅ ድጋፍና 209 ተቃውሞ ተሰጥቶበታል። ሰባት ዲሞክራቶችና አንድ ገለልተኛ ለመደገፍ ከተስማሙ በኋላ በዚህ ሳምንት መጀመሪያ ላይ በሴኔቱ ጸድቋል። የትራምፕ ፊርማ እንደ አውሮፓውያን አቆጣጠር በጥቅምት አንድ የተጀመረውን የ43 ቀናት የመንግስት አገልግሎት መዘጋት እንዲያበቃ ያደርጋል። የፌዴራል ሰራተኞች ከሐሙስ ጀምሮ ወደ ስራቸው የተመለሱ ሲሆን ሙሉ የመንግስት አገልግሎትና ስራዎች በምን ያህል ፍጥነት እንደሚቀጥሉ ግን ግልጽ አይደለም። በአገልግሎት መዘጋቱ ወቅት 670 ሺ የሚደርሱ የመንግስት ሰራተኞች ያለ ካሳ ሰርተዋል። አሁን ግን ተመላሽ ክፍያ ያገኛሉ ተብሏል። ተመልካቾቻችን የዕለቱን ዜናዎቻችንን ከማጠናቀቃችን በፊት በድጋሚ ርዕሰ ጉዳዮችን እናስታውሳችሁ። የብሔር ብሔረሰቦችና ሕዝቦች ቀንን ለማክበር እየተደረገ ያለው ዝግጅት በጥሩ ደረጃ ላይ እንደሚገኝ አፈ ጉባኤ አገኘሁ ተሻገር ተናገሩ። በማዕድን ዘርፉ የተጀመሩ ስራዎች ዘላቂ ልማትን ለማረጋገጥ ከፍተኛ አስተዋጽኦ እንዳላቸው በተግባር እየታየ ነው ሲሉ ሀብታሙ ተገኝ አስታወቁ። በሰው ኃይል ልማትና ክህሎት ማበልጸግ ዙሪያ ከኢትዮጵያ ጋር ያላቸውን ትብብር አጠናክረው እንደሚቀጥሉ የልማት አጋሮች ገለጹ። ከውጭ የቻይና ወታደራዊ እና የኒውክሌር ጦር መሳሪያ ግንባታ መጨመር ስጋት ፈጥሯል ሲሉ የቡድን ሰባት አባል ሀገራት አስታወቁ። የዛሬ ዕለት አርብ ህዳር 5 ቀን 2018 ዓም የአሻም ሰባት ዜና ዜናዎች ተጠናቋል። ስለተከታተላችሁን አመሰገንን። እኔ ናትናኤል በላይነህ የዕለቱ ሰረኛ አሳላፊ ነበርኩ። ከቀሪ የአሻም መሰናዶዎች ጋር መልካም ቆይታን እየተመኙት ሰናበትኩ። አሻም ለሁላችን። ውድ የአሻም ቲቪ ተከታታዮቻችን አሻም ቲቪ ተደራሽነቷን እያሰፋች በተለያዩ መረጃዎች አዝናኝና ቁም ነገር አዘል ፕሮግራሞቿ በጥራት ወደ እናንተ ተመልካቾቿ እያደረሰች ትገኛለች። ሆኖም ቀደም ብለው በሥራችን ይተዳደረው የነበሩ አሻም ቲቪና አሻም ኢንተርቴንመንት የቲክቶክ ገጾች ለጊዜው በቁጥጥራችን ስር ስላልሆኑ፣ ውድ ተከታታዮቻችን በይፋ እስከምናሳውቃችሁ ድረስ በእነዚህ የቲክቶክ ገጾች የሚለጠፉ ነገሮች የአሻም እንዳልሆነ እንድትገነዘቡ እናሳስባለን። አሻም እነዚህን ገጾች ለማስመለስ በሕግ አግባብ እየሄደች እንደሆነ ለማስገንዘብ እንወዳለን። እስከዛው ድረስ የአሻም አዲሱ የቲክቶክ ገጽ አሻም ኢንተርቴንመንት 2 ከ2500 በላይ ተከታይ ያለውን ፎሎ በማድረግ እንድትከታተሉ ስንል ለማስገንዘብ እንወዳለን። የአሻም ትክክለኛ የሶሻል ሚዲያ ገጾች በዩቲዩብ መዝናኛ ከ144000 በላይ ተከታይ ያለው፣ በዩቲዩብ ዜና ከ26000 በላይ ተከታይ ያለው፣ በፌስቡክ ከ150000 በላይ ተከታይ ያለው፣ በኤክስ ከ14000 በላይ ተከታይ ያለው፣ በቴሌግራም ከ21000 በላይ ተከታይ ያለው፣ እንዲሁም በኢንስታግራም አካውንታችን ጭምር ፎሎ በማድረግ ቤተሰብ ይሆኑ። አሻም ለሁላችን።